ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። አቶ ሳንዱካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ ከጥቅምት አራት ቀን 2018 ዓ.ም ጀምሮ አቶ ሳንዱካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ለኪነጥበብ ቤተሰቦችና ከያንያን ተጨማሪ ብስራት የሆነው እጅግ ዘመናዊ አዲስ ሲኒማ ኮምፕሌክስ ሕንፃ ግንባታ አጠናቀን መርቀን ለአገልግሎት ክፍት አድርገናል ሲሉ የአዲስ አበባ ከንቲባ ከንቲባ አዳነች አበቤ ገለጹ። በአይነቱ የመጀመሪያና እጅግ ዘመናዊ የሆነው የህጻናትና ወጣቶች የቲያትር እና ሲኒማ ኮምፕሌክስ መረቀን ብዙም ሳይቆይ ዓለም በፊልም ኢንዱስትሪ የደረሰበት ደረጃ ለመድረስ ቢያነው እቅድ መሰረት ለኪነ ጥበብ እና ለከያና ትልቅ የመስራች የሆነው አዲስና እጅግ ዘመናዊ ሲኒማ ኮምፕሌክስ ህሳ በትላንትና እለት ስራ ጀምረዋል። አዲስ ሲኒማ ኮምፕሌክስ ህንፃ ባለ 15 ወለል ሲሆን የህንፃው አጠቃላይ ስፋት 24ሺ ካሬ ሜትር ሆኖ ባለ አራት ወለል የመኪና ማቀሚያ የያዘነው ሲሉ ገልጸዋል። 592 ህጻናትና 887 አዋቂዎችን የሚያዝ አቅም ያላቸው ሁለት የሲኒማ አዳራሾች ጨምሮ በቂ የሆነ የድምፅ ማስተላለፊያ ሲስተም፣ ዘመናዊ የመብራት ስርጭት የአየር መቆጣጠሪያ መሳሪያዎችን ማካተቱን አመልክቷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በማዕከላዊ ኢትዮጵያ ክልል ሰልጤ ዞን ሁልባረግ ወረዳ ወራበት ሻማ ቀበሌ ያስገነቡት ሞዴል የገጠር ኮሪደር ልማት መንደርን አስመርቋል። ይሄ መንደር የአርሶ አደሩን የኑሮ ሁኔታ ያዘመነ፣ ለኑሮ አመቺ ካልሆነ አኗኗር ያላቀቀ፣ የግብርና ስራውን ያዘመነ ነው። የገጠር የኮሪደር ልማት የዘመን ህይወት እንዲመሩ እንዳስቻላቸው በማዕከላዊ ኢትዮጵያ ክልል ስልጤ ዞን በተሰራው የገጠር ኮሪደር ልማት የመንደር መኖር የጀመሩ አርሶ አደሮች ገልጸዋል። የገጠሩ ማህበረሰብ የዘመነ ህይወት በሌሎችም አካባቢዎች ሊስታፉ የሚገባ መሆኑ ተገልጿል። በንጋት ሀይቅ ለትውልድ የሚሸጋገር ፍኖተ ካርታ በማዘጋጀት ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር አብታሙ ኢተፋ ተናገሩ። በታላቁ የህዳሴ ግድብ ላይ የተፈጠረው ንጋት ሀይቅ ረቂቅ ማስተር ፕላን ላይ ያተኮረ የውይይት መድረክ በቢሾፍቱ ከተማ ተካሂዷል። የሀና ርጅም ሚኒስትሩ በመድረኩ እንደገለጹት ታላቁ የታሴ ግድብ የሁሉም ኢትዮጵያውያን አንድነትና ትብብር ጎልቶ የታየበት ነው። ንጋት ሀይቅ ከአፍሪካ አራተኛ ግዙፍ ሰው ሰራሽ ሀይቅ ነው ያሉት ሚኒስትሩ ከሰባ በላይ ደሴት የያዘ ስለመሆኑ አንስተዋል። ሀይቁ የኢትዮጵያን የአሳን ምርት፣ ውሃ ትራንስፖርት፣ የመስኖ ልማት የቱሪዝም ዘርፍ ጨምሮ በርካታ ዘርፎች በማጠናከር ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ እንደሚኖረው ተናግሯል። በታላቁ የዳሴ ግድብ ላይ የተፈጠረው ንጋ አይ ማስተር ፕላን የሁሉንም ባለድርሻ አካላት ተሳትፎ የሚጠይቅ ስለመሆኑ ገልጸዋል። በመጨረሻም ለቀጣዩ ትውልድ የተሻለ ኢኮኖሚን ለማውረስ አመራሩ በከፍተኛ ትጋት መስራት ይገባዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል 2018 የመጀመሪያው ሩብ ዓመት የፓርቲና የመንግስት ስራ አፈጻጸም በአዳማ ከተማ በመገምገም ላይ ነው። አመራሩ የሚያከናውናቸውን ስራዎች በብዛት በፍጥነትና በጥራት እየገመገመ መቀጠል እንዳለበት አቶ ሽመልስ አገንዝበዋል። በዚህም አመራሩ በሁሉም ደረጃ ማስተዳደር አገሎትን መሰረት ማስያዝ፣ እንዲሁም መገምገም እና መፍትሄ እየሰጡ መቀጠል ይኖርበታል ብለዋል። በቀጣይም ስራን በሚያደናቀፉ ህገወጥ ተግባራት መፍትሄ መስጠትና የኢኮኖሚ እድገት የሚያረጋገጥ የቁጠባ ስርዓት መዘርጋት ቀጣይ ስራችን መሆን አለበት ሲሉ አሳስበዋል። አክለውም የስራ አጥነት ችግር ለመፍታት የስራ ቦታ መነሻ ካፒታልን ማመቻቸት በሁሉም ደረጃ ያለ አመራር ትኩረት ሊያደርግበት እንደሚገባ ጉዳይ ነው ብለዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።